እሺ ታዛ እየሰማችሁ ያላችሁ፣ የእናቶች ቀን ይታሰባል። ስለ እናቶቻችን በደንብ ብዙ ነገር የምናወራበት ነው። ታሪኮችን የምናጋራበት ነው። ሶሻል ሚዲያ ደግሞ በደንብ አሁን እያነቃቃ ይገኛል። በተለይ ከእናቶች ጋር በተያያዘ ጉዳይ በየዓመቱ ሲከበር የእናቶቻቸውን ታሪክ የሚያጋሩ ብዙ ሰዎች እየመጡ ነው። ስለዚህ የእናቶቻችን ታሪክ እየተነገረ ነው፣ እየተሰማ ነው። ዋጋቸውን በደንብ ከፍ እያደረግን ነው እንደውም ሶሻል ሚዲያ ላይ እያወታ አንድ ነገር ብዙ ሰዎች ተቆጭተው ነው የድሮ ፎቶዎችን አሁን በዘመናዊ መንገድ አዲስ አስመስሎ አሁን ካሉ ልጆች ጋር ኤዲት አድርገው የሚሰሩ ቴክኖሎጂዎች እየመጡ ነው እና ስጦታ ብለው እሱን ለቤተሰብ አባል ሲሰጡ እንደ አዲስ በደስታ የሚያለቅሱ ሰዎች እንዴት ስሜት ይነካል። ለምሳሌ እናት ከዓመታት በፊት ህይወተው አልፏል። አባት ሊኖር ይችላል። ሌሎች የቤተሰብ አባላት ትላልቅ ደረጃ ላይ ደርሰው ሊሆን ይችላል፣ ግን በአጋጣሚ ትዝ ብሎ ሽም አትነሽ ፎቶ የአሁን ልጆች እንደውም ይሻላሉ በእጃቸውም ስማርት ስልክ አለ። የተለያዩ እውነቶችን ያስቀራሉ በፎቶ በቪዲዮ እና ግን እናትሽን በመሀከል ሆና አንድ ላይ በቡድን ፎቶ መነሳትን በቃ የመጨረሻው የሚቀረን ይሄ ትዝታ ነው። እንግዲህ እሱን ያላደረጉ ሰዎች እንዳደረጉ አስመስለው በቴክኖሎጂ ሰርተው ሲሰጧቸው፣ አብረዋችሁ እናቶቻችሁ ያሉ ካሉ ተነሱ። ይሄ እንኳን ይቆጫል በኋላ ለ እንዴት ነው ፎቶ መነሳት ያልቻልኩት፣ የሚለው የሚለውን ያሳያል። ግን ብዙ ሰዎች የእናቶቻቸውን የልጅነት ፎቶ በኋለኛው ዘመናቸው ላይ የነበረውን ፎቶቸውን እነሱን ሲወልዱ እነሱ ምን ይመስሉ እንደነበር ወጣቷ ነው፣ በጣም ይገርማል። ያው ህይወትንም ማያ መንገድ ናት እናት። ምክንያቱም እኔ ያለኝን እድሜ አልፈዋለች እሷ። ስለዚህ እሷ እኔን ስትወልድ የነበረበትን እድሜ ስታስቢ ራስሽን አታስቢ አንዳንድ ጊዜ በፎቶ ውስጥ የምናያቸው ብዙ ነገሮች አሉ አደለ ፎቶ በራሱ የሚናገረው ታሪክ አለ እና የእናቶችን እንዲሁም ፔጅ አለ አደለ እናቶች የሚነጋገሩበት ከልጆቻችን እናቶችና ልጆች አስተዳደግ እና የሆነ ሰሞን አንድ ቻሌንጅ ጀምረው ነበረ እስቲ ድሮ የነበራቸውን ፎቶ አውጥታችሁ አሁን ካለው ጋር አነጻጽሩት የሚልና ለውጡ በጣም ይገርማል እናትነት ውስጥ ያለው ለውጥ ፊዚካሊ በጣም በደንብ በአካል በገጽታ የሚታይ ለውጥ አለ። ትኩረት ያላደረግኩባቸው የነበሩ የድሮ ፎቶዎች አለ። ለምሳሌ እኔ ባልኖርበትም፣ ለምሳሌ ከታላቅ እህቴ ጋር እሷን ወልዳ የተነሳችው ከዛ ከወንድሜ ጋር ከዛ እያለ ለውጦቿን ስትመለከች ይገርምሻል። በቃ ልክ እንዲህ ነው ህይወታችን የሚሄደው። እኛም አሁን የማንደርስበት የሚመስለን ነገር እንዲህ ነው ሽው እያለ ለካ የሚሄደው የሚለውን እየደገምነው ነው የምንሄደው። አንዳንድ ነገር ላይመስለን ይችላል ግን ስለዚህ ሪቪው ማድረጊያ መንገድም ነች። እኛ በእነሱ ስታይል አናረጅም ብለኛለች አንድ ጓደኝ እኛ በራሳችን ስታይል ተጎድተዋል ኮ በጣም ድሮ እናቶች በተለይ ብዙ ጉዳት አለባቸው። የልጅነትና የወጣትነት ማንነታቸውን አይተሽ በኋላ ላይ ብዙም በእድሜ ራቅ ሳይሉ ግን አካላዊ ለውጡ አስገራሚ ይሆናል። እንደውም ካሪ አንደርውድ ምናለች ሙዚቀኛ ና ታዋቂ ሙዚቀኛ ያየው ነበረ ዘንድሮ ያጋራችሁን ያው ለነገ በዓል ብላ ምን ብላለች? አስገራሚ ቆንጆ፣ ለየት ያለ ፎቶ ነው በጣም የምወደው ፎቶ ነው ብላ ህጻን ሆና ታቅፋት የተነሳችሁን ፎቶ ነው ሼር ያደረገችው እና በጣም የምወደው ፎቶ ነው። ምክንያቱ ምንድን ነው? እውነተኛ ህይወት ነው። በስቱዲዮ ጥንቅቅ ብለን የተነሳ ነው ፎቶ አይደለም፤ ወይም ለሽርሽር ዝንጥ ብለን ወጥተን በመናፈሻ ውስጥ የተነሳ ነው ፎቶ አይደለም። በቃ እናት ከልጆቿ ጋር በቤቷ ስትኖር በድንገት የተነሳ የተመሰቃቀለ ቤት፣ ቆንጆ ትዝታ፣ ቀለል ያለ ህይወት፣ ህይወት ፍጹም አለመሆኑን የሚያሳይ አይነት በመሆኑ አብልጬ እወዳዋለሁ። እናቴ ከአንቺ ጋር የነበሩኝን ቅጽበቶች ሁሉ ወዳቸዋለሁ። ወድሻለሁ። ከአንቺ ጋር በ ድንገት የተነሳኋቸውን ፍጹም ያልሆኑ ሁሉንም ፎቶዎችን እወዳቸዋለሁ ብላለች። እና ይሄ ኢምፐርፌክት ፒክቸርስ የሚሏቸው አሉ። ቤቱ ተመሰቃቅሎ እናት እንደ ነገሩ ለብሳ አሸርጣ እሷ የሆነ ቦታ ላይ ፊቷ ተዝረክርኮ ሕፃን ሆነን ለምሳሌ የተነሳናቸው ናቸው ፎቶዎች። ህይወት ልክ እንደዛ ነው። እውነተኛው ነገር የሚለውን ለማሳየት የገለጸችበትን ነገር አጋርታለች። ስለዚህ አሁን አንዳንዴ ምንድን ነው ራሱ ትዝ የሚለን ልጆናን ከእናቶቻችን ጋር በተለያየ እድሜ ከአምስት አመት ጀምሮ ትዝ ይላል እንግዲህ አሁን ልጆችን አላቅም፣ አሁን ትዝ ይላል ማለት ሳይሆን ብቻ ይሄ ከአምስት አመት ጀምሮ ያለው ትውስታሽ አይጠፋም አለ በደንብ ብዙ ጊዜ ይናገረዋለሁ። እንዲሁም ቅርብ ጊዜ ያሉትን ነገሮች ትረሻለች። ይሄ አምስት አመት ስድስት አመት ሰባት አመት ያሉ ነገሮች ግን በደንብ ነው የሚቀመጡት። ስለዚህ እሱን እያሰብ ነው የምናወራው። ነው ቀጣዩ ነገራችን። እቺ ጸሐፊ ፒኤችዲ ያላት ናት፣ ሐኪም ናት በሙያዋ ቪቬክ ሻርማ ትባላለች ህንዳዊት ናት። እና ምን ብላ ነው የጻፈችው የህክምና ትምህርትን በምከታተልበት ጊዜ የትምህርት ቤት አጋሮቿ የነበሩ ተማሪዎች በኋላ ላይ ህክምና ባለሙያ የሆኑ ሰዎችን እስኪ ስለ እናታችሁ ዛሬ ላይ ሆናችሁ ስታስቡ ነገርን አጋሩኝ ብላቸው ነው። ለምንድን ነው ይህን ያደረገችው? በጣም ለምትወዳት እናቷ እናቷ በህይወት ታጣት ማስታወሻ እንዲሆን የጻፈችው ነገር ነው። በብሎጓ ላይ እኔ ትዝ ይለኝ የነበረው ነገር ብላ አስቀድማ እዚህ ብሎግ ላይ አስፈራለች። ምንድን ነበር ትዝ ይላት የነበረው? ከእናቷ አንደኛው የተማረች ሴት ነበረች ትላለች። እናም ከአባቴ ጋር ቴሌቪዥን እያዩ ወይም ጋዜጣ እያነበቡ በቃ ይሄ የማይረሳት ነገር ነው፣ ወሬ ሲጀምሩ አባቴ እናቴን እንዴት ያዳምጣት እንደነበረ እዚህ ላይ ነበረ ትላለች። እናቷ መማሯንና በሚያወሯቸው ነገሮች ውስጥ ያሉት ይዘቶች ተከባብረው ውሃ የሚያነሳ ነገር ታወራ ስለነበረ ያዳምጣት ነበር የሚለው ገዝቷታል። ሁለተኛው ትላለች፣ እናቴ በጣም የተወሰነ አልባሳትና ጌጣጌጥ ብቻ ነበር የነበራት። አንድም ቀን ግን ኮምፕሌን ስታደርግ አላስታውስም። ከአባቴ ጋር ለግብዣ ስትወጣ፣ ሰርግ ሲሄዱ፣ ለመዝናናትና ለገበያ አብረን ስንወጣ፣ ቆንጆና ቀለል ያለች ሆና ትታይ ነበር የሚለውን አሁን፣ ሰርግ ስንጠራ ኮምፕሌን እናደርጋለን። ብዙ ነገር ቤት ውስጥ ኖሮ እኮ ሊሆን ይችላል። ደግሞ የትኛውን ልብስ ነው ማረገው? ደግሞ ምን ይሆን ማጋጨ ያንንም፣ እዛ ፕሮግራም ላይ ለብሸዋለሁ አይነት ኮምፕሌኖች አሉን። እሷ ለዛውም ሳይኖራት እኮ ነው። እናትየዋ ይሄንን አስታውሳለች። ሌላው ትላለች እንደ ቤተሰብ መጠነኛ ገቢ ያለው ቤተሰብ ነበርን፣ ግን ሁሌም ጠረጴዛችን ላይ ያለው በተለያየ ምግብ የተሰራ ጣፋጭ የሆነ የተለያዩ ምግቦች የተሞላና እናቴ ደስ ያላት አስተናጋጅ ሆና አስታውሳለሁ። መጠነኛ ገቢን ያላቸው ይሄ ትርፍ ነገር ያላቸው ሰዎች አይደሉም፣ ግን ጠረጴዛችን በተለያዩ ጣፋጭና ልዩ ልዩ ምግቦች የተሞላና እናቴ ደግሞ ደስ ብሏት የምታስተናግድ አስተናጋጅ ሆና ነው ማስታወሳት ትላለች። ሌላኛው ትውስቷ በተለይ የማበረታታትና ማነቃቃት አባቴ የባንክ ትምህርት እንዲማር እንዳደረገችው አስታውሳለሁ። ተማረ፣ በባንክ ተቀጠረ፣ ጡረታ ሲወጣ ታዋቂ የባንክ ጂኤም ሆኖ ነበር፣ ጀነራል ማኔጀር ሆኖ ነበረ ብላ የእናቷን አሻራ ታስታውሳለች። ከሌሎች የቤተሰቦቻችን አባላት ጋር የነበራት ትብብር፣ ፍቅር፣ ደግነትና አንድነት ዛሬ ድረስ ያስገርመኛል። እሷ በቤታችን ካለች፣ ከሌሎች ቤተሰቦቻችን መካከል አንድና ሁለት ሰዎች ሁሌም በቤታችን አይጠፉም ነበረ የሚለው ሌላው የልጅነት ትውስቷ ሆኖ ተቀምጧል። እንግዲህ እንዴት ነው የምናስታውሳቸው እናቶቻችን? የትኛው ነገራቸው ነው ትዝ የሚለን? የሚለውንም እንድናስብ ያደርገናል። አንዳንድ ውስጣችን የቀሩ ነገሮች የሉ? በየዕለቱ አዳዲስ ነገር አላቸው። ግን የተለየ እኔ አሁን እናቴም እረፍት አልባ መሆኗን ነው የማስታውሰው። በጣም ታታሪ ሰራተኛ ነበረችና በጣም ጧት ተነስታ ወደ ስራ ቦታ የምትሄደው። ከዛ ተመልሳ ደግሞ ቤት ምግብ ትሰራለች። እንግዲህ ለእኛ መልሳ ነው እንዴት አይነት በቃ የማይደክማት ሰው ነች። በተለይ ካደኩ በኋላ ትዝ ይለኛል፣ ምን አይነት በቃ ይሄ የማይደክመው ሰው የማይረታ ሰው እና ያው እንደዛም ሰርታ የሆነ ጊዜ ላይ ከዛ ስራ እረፍት አድርጋለች። በርግጥ እረፍት ስታደርግ ደግሞ ምንድን ነው በቃ የተወሰነ ስራ ነው ምሳሌ ዘና ማለት ነገር ይኖራል። በሯን ትዘጋለች፣ መኝታ ቤት ተኛለች፣ ሬዲዮዋን ትከፍታለች። እንደዛ ነበር የምታሳልፈው። በልጅነታችን እኮ እንጨነቁሉ ነበር እነሱ ደክሟቸው፣ በተለይ የውጭ የቢሮ ስራ ተደምሮበት ደግሞ ቤት ውስጥ ላለው ነገር የሚከንፉ አይነት እናቶች ከሆኑ ህጻናት ልጆች ያዝናሉ፣ ይጨነቃሉ። እኔ እሱን ስሜት አስታውሳለሁ። ሮጣ ስትመጣ ተመልሳ ሮጣ ስትሄድ የነበረው ነገር በቃ ይሄ መቼ ነው እኔ ደግሞ አድጌ የሆነ ነገር የማቃልልላት አይነት። ለዛም ነው በልጅነት ሳናስበው የሆኑ ሙያዎችን እኮ ትረከቢያለሽ እንዴ። ትንሽ ገጠርተኛ ልጅ ደግሞ በተለይ ሰርቷል፣ ስራ ሰርቶ ነው ያደገው፣ አይደለም አብዛኛው ሰው ትሽ ጠብቂያለሽ፣ በትንሹ በትንሹ ስለዚህ ይሄ እንደውም ከኔ ይልቅ ወንድሞቼ በእድሜ ስለሚበልጡም ተለቅ ተለቅ ያሉ እነሱ ናቸው የሚሰሩት ቤት ውስጥ እንደውም፣ ስራ በደንብ ይሰራሉ፣ ወጥ ይሰራሉ። በቃ ያቅማቸውን መስራት ያለባቸውን ነገር ሰርተው ያግዟታል። አንዳንዴ በእርግጥ እኔም ያው ትንሽ ነኝ ግን ይሄ ያልሹ የሰባት ዓመት የስምንት ዓመት ትውስታ ነ በደንብ ማን ራሳቸው ሲባል፣ በቃ እናትሽም በሆነ ነገር እኮ ታስቢያታለሽ። የሆነ ምስል አለ፣ በቃ ማስታውሰው የምታደርጋቸው ነገሮች ሰሞኑ በዓልም ሲመጣልክ ነው። በዓል አል ነበር ሰሞኑ። ዳግማ ትንሣኤ የምንሄድበት ቤተሰብ ነበረ በልጅነት እና ተሰብስበን በጣም ሳቅን ቤት ውስጥ በጣም አስታውሰን እነኝን ነገሮች ሳናስበው ለካ ሁላችንም ትውስታ ነው። ይሄ ድሮ በባህላዊ ኩሽና ውስጥ ገበር ምጣድ የሚባላል ትልቅ ሸክላ ሆኖ ስድስት ኪሎ ሰባት ኪሎ እንግዲህ ስድስት ኪሎ እና ሰባት ኪሎ የስንዴ እህል ሲቦካ አስቢው፣ ምን ሊያክል ሰባት ኪሎ እና ችግር የለም ስንዴ በገፍ ነው እሱ በቃ ራሱ መዘፍዘፊያውን መሸከም መቻሏ ነው የሚያስገርመን ሸከም መቻሏ ማለት ነው። እና አሁን እኮ እንዲህ ንክትክት ማለታቸው ሲያንሳቸው ነው ቴያለሽ። እናቴ የራሱ ቁጭ ስትል እንደዛ ታወራለች። አቤት የኔ ጉልበት እኮ አሁን እንደዚህ ሉ እንትላለች እና አስር ዶሮ እኮ ገንጥሎ ነበር ይሄ እጅ ትለኛለች። በደቂቃ ላጥ ላጥ ላጥ አርጌ ገንጥዬ አንድ ትልቅ ፕሮግራም ነበር እና እስኪ ገርማቸው ድረስ ሰራቸውም ደግሞ ይሄ ነው እንጂ እና አሁን ላይ በቃ ድካማ ስታዩ ህመም ምንም አለና፣ በጣም ይገርማታ። ዶሮ መገንጠል ለምሳሌ በፍል ውሀ አልነበረም ያኔ ላጥ ላጥ አርጋ ቁጭ ብላለች። አሁን የለም እንዲህ አርጊው ለበዓል አሁን ለፋሲካ ይ እኔ እንደሆኔ ብሆን ኖሮ አለች ምን እናደርግ ነበር፣ የሚለው ያው ወኔ የለውም አቅም የለውም የሚለውንም ኮ ከራሳቸው ካለፉበት ነገር አንጻር ሲያዩት ብዙ ምቹ ነገር ኖሮ እናንተ ህይወት ውስጥ ለምንድን ነው እንዲ በቃ ለይዜ የሆናችሁት የሚለውን ያነሳሉ። እነሱም እውነት ግን ቢሆንም ያየሹ ነገር ደግሞ አለ። እኔ አሁን ከእናት ያየኋቸውን ነገሮች ቤት ውስጥ መስነፍ አልወድም። በቃ እኔ መስራት ያለብኝ ስራ ካለ ተነስች ይሰራሉ የሆነ ታ ያለሽ እኮ እንዶሰንፍ ብለሽ አትቀመጭም። እ ለቤትሽ እንዳትተኚ የማድረግ ነገር ደግሞ አላቸው። እሱን ያጋቡብሻል። እንዴ እሷኮ እንደዚህ አድርጋ ነበር፣ ለምንድን ነው ምሰንፈው የሚለውን ነገር እንድታስብም ያደርጋል። ግን የሆነ እድሜሽ ላይ ደግሞ ይሄ አለመረታታቸውን አለመድከማቸውን ስታይ፣ ሁሉ ነገር ሰርቭ እንዲያደርጉሽ የሚፈልግ ነገር አለ። አሁን እንደዚህ አይነት እድሜ ላይ ነበርኩኝ የሆነ ቲኔጀር ሆነሽ ምናምን ከካምፓስ አይደክማትን በቃ ትሰራለች። ሁሌ በቃ ቁርሴንም ምሳይንም ታኝቼ ብሰጠ ደስ ይላል። ምቾት አለው ደግሞ ደከመና ይሉማ አይነጫነጩ ልጅ እያሉ አደላ ሞላቀው የሚያደርጉት እና ግዴታቸው አድርገሽ ነው የምታስቢው። እነሱ ሳይኖሩ እኮ ላንበላ እንችላለን፣ ቀርቦ ላንበላ እንችላለን ምግቡ እና ያልኩሽ የገበር ምጣዱ ላይ የሚደፋው ድፎ ዳቦ ሁለት ሶስት ሊሆን ይችላል። ሁለት ሶስት ዙር ማለት ነው። ሶስት ድፎ በእውነት በቃ ይሄዳል። ዳግማ ትንሣኤ ላይ ጋር ልጆች ጋር ለጥሪ ለጥሪ ቤትም አለ አሁን ዝም ብዬ ሳስበው ለማን ነው አሁን ያ ሁሉ በመጠኑ መሆን አይችልም ነበረ የሚለው ማህበራዊ ህይወት ወደ ኋላ ሄደን ስናወራ ሆኗል በጊዜው ልክ ነበረ። በቃ ተዊኝ ትላለች። እሺ አንቺስ ሆነሻል። እኛ ደግሞ ጉልበታችን ተሸክመልኩ በርግጥማኪሎች ነበርን ያኔ ታላላቆች ላይ ይፈረዳል። ገብቶሻል ዳቦ ማን ነበር? አዘብ መጀመሪያ ልጅ ናት እህቴ። ሁሌ ታነሳዋለች። የኔ ጉልበት እኮ ትላለች፣ እሱ አስፈቅዳ ነው ትላለች። እሱን አሁን በዛ ቀጫጫ ሰውነቴ ተሸክሜ ትላለች። ያው በቃ በወቅቱ ልክ ነበር ያንን ማድረግሽ። ተመሳሳይ ልክ እንደዚህ ነገሮች ያረጋሉ። በደንብ አምስት ሰው ቤትሽ ግብዛ ካለ ሰተት ሄ ሰተት ሄድስት እንደሚባለው ይጣዳል በቃ ተርፎ የሚበላው ነገር እኮ ነው የሚበዛው። የሚያደክማቸውም እሱ ነው፣ ድካም አለበነት ውስጥ አለ። በቃ አድገን የምናስታውስ አይመስላቸውም፣ እንደው ይህን ታስታውሳላችሁ ትላለች እሷም። ካልጠፋ ትውስጥ እየተንገዳግድሽ በመዘፍዘፍ ያለ ይዘሽ ነው ስንላት እና እዛ የእሳት ላይ የሚጣድ የገበር ምጣድ አስበሹ፣ ራሱ እሱ ሰቅስቀሽ ደግሞ አውጥተሽ ገልብጠሽ ደግሞ በጣም ይገል አይ ከላይ ከላይ እኮ እንትን ይደረግበታል፣ ግን እንዳልሹ ማውጣቱ መከራ ነው። ከባድ ያሳዝናል ነበር ያው በልጅነትሽ እናት ያሳዝን ጀግና ናቸው እኮ ላንቺ በዛ ሰዓት አይደክማቸውም፣ አይረቱም፣ ጠንካራ ናቸው፣ ስለዚህ ያደርጉታል ብለሽ ነው የምታስቢ። በኋላ ላይ ነው አሁን እንደተባለው የራስሽን ኑሮ ስትጀምሪ አይደል በቃ ቤት ውስጥ ያለው ስራ ሲከብድሽ፣ ኃላፊነቱ ምን ያክል ከባድ እንደሆነ እየተረዳሽ ስትመጪ ነው የሆነትም ለካ በስመአብ በጣም ተጎድታ ነበር ታያለሽ ምንም አልተረዳናትም፣ አላገዝናትም የሚለው ስሜት ሁሉ ይሰማሻል በደንብ በጣም አብላጫውም። በኋላ ላይ ጉዳቱን እየመዘገቡ የሚሄዱት ይሄም ይሄም ነው። ለማንኛውም ኢትዮጵያውያን እናቶቻችን አንድ የሚያደርጋቸው ነገር እንደው እንደ ትውስታ የምናስበው በየትውልዱ ብንል ተመሳሳይ ብዙ ነገሮች ይኖራሉ። የተጠየቀው ሌላ ዓለም ላይ ሆኖ ሌላ ነገር ልናወራ እንችላለን ነው እንጂ በዛ መጠን ደግሞ ማህበራዊ ሕይወትም አለ አሁን ያልሹ ዳቦ ይዞ ጥየቃው ብቻ ሳይሆን ለቅሶ አለ፣ የሚደርሱበት የታመመ ሰው የሚጠይቁበት አለ፣ ቢዚ ናቸው። የወለደች እናት የሚደረገ ሰሪሞኒ ምግብ ነው፣ ምግብ ብዙ ያደክማቸው ነበር መስራት። ለየት ያለ ምግብ ነው ተሰርቶ የሚካሄደው፣ ሀዘን ላለበት ቤት ለየት ያለ ምግብ ነው። ታሞ ሆስፒታል ለተኛ ከነ ዘንቢሎ አስታውሳለሁ ከነ ፔሩስ ውስጥ ተደርጎ የሚካሄደው ነገር ሁሉ ነገር ተሸክሞ ነው። ከመደበኛ ህይወት ጋር ማለት ነው። እቺ ዶክተር እንግዲህ ያው ጓደኞቿን ጠየቀችና ምንድን ነው ልክ ሆነው ያገኛችሁት? ባለችው መሰረት አንደኛው ኢንቲዩሽናቸው ነው፣ ወይም ደግሞ ይሄ ደመ ነፍሳቸው ልክ ሆኖ አግኝተነዋል። የሆነ ነገር መጥፎ ነገር አጋጥሞሽ ካጋጠመ በኋላ ነው። አሁን ብዙ ልጅ አለ ይሄ ካትጋጠመ በኋላ ነው የምናገረው። አዎ እኔ እኮ ነግሬሻለሁ ብዬሽ፣ አቃሽቶኝ እኮ ነበረ የዛን ቀን ብለው ይተርከው። ሁሌ ነው የምትለው እና ከብዶኝ፣ አዎ የሆነ ነገር ብቻ ቀፎኛል፣ በህልሜም እንደው አይቻለሁ፣ አልነግርሽም ብዬ ነው እንደው የሆነ ብቻ አልፏል። እንደዚህ አይነት ነገር የሚሉት አለ። ደግሞ ደና ሚያገናኙት ወደም ቢተርኩታል ልክ ናቸው እንድትይ የሚያደርጉ ግን ፋክቶች አሏቸው ኢንትዩሽን ናቸው ብለው የጋራ ነገር ሰጥተዋል። ልምድን በመጠቀም ያመጡት፣ ያዳበሩት፣ ያስተዋሉት እንዲህ ከሆነ እንዲህ ይሆናል፣ እንዲህ ካልሆነ እንዲህ አይሆንም የሚል ልምዳቸው ነው ነው የተባለው። ይህን ነገር አልወደድኩትም፣ ጠልቼዋለሁ። አንቺ ደግሞ እንደ ሁሉን ነገር መጥላት ትወደድ። ምኑን ነው ስቲ? አይ ነግሩሽ ነው በኋላ እንዳልሹ የሆነ ነገር አጋጥሞሽ ብታወሩ ና እኔ መጀመሪያም ቀፎኛል ትባያለሽ፣ ከብዶኛል፣ ተይረፊ ተናግሬያለሁ የሚሏት ነገር አስማምቷቸዋል። በምሽት አደጋ እንጂ ጥሩ ነገር የለም የሚለው መርሃቸው። እኛም ሀገር ይሄ ነገር ይሰራል። እናቶች አይፈልጉም፣ ለባሎቻቸው አልሰራም እንጂ አብዛኛው እናቶች ለልጆች አይፈልጉም። በተለይ የደረሱ ልጆች ካሉ ማምሸትን አይወዱትም። የምሽት ቀጠሮ አይመቻቸውም። ሰው ከቀልቡ አይሆንም። ቀን ሁሌም ምርጫቸው ለብዙ ነገር የሚለው ጽፈውላታል። ልብስ ደርብ ደርቢ ጃኬት አድርግ አድርጊ የሚለው ሌላውን አለም ላይ በተመሳሳይ ተብሏል። ብዙ ሰዎች እንዲህ ተብለው የደረሰባቸውን ተናዘዋል። ላይ ችግር የለውም፣ በቃ ቀለል ብዬ ነው አንቺ ደግሞ ብለው ከዛ በኋላ ይህ ደግሞ ፀሐይ እንዳይመታሽ የሚሉት ፀሐይ እንዳትመች ፀሐይ እንዳይመጣልል ጠውል ገብታለ ይላሉ። አይወዱም ፀሐይ በነገራችን ላይ ግን በኋላ አሁን ብርድና ፀሐይ አዎ ስትረጁ ግን አሁን ዝም ብሎ በፀሐይ ያለቁን ነገር ያለ ስራ እኛም ፕሮግራም ላይ ብዙ ጊዜ አውርተናል። ዝም ብሎ የሚንገላወድ አይነት ሰው አያሳዝንሽም? ያው እሱ ብርዱንም፣ ፀሐዩንም፣ አቧራውንም ጠጥቶ ይገባል ከዛ በኋላ ምን ሰውነትና ቆዳ ይተርፈዋል። ብዙ ነገር እኮ እንደሚወስድ ያውቃሉ። መንከራተቱ ብዙ ነገር ይወስድ ያለው። በልቶ እንዳልበላ ይመስላል ያ ሰው። ራስ ምታቱም አለ የውሃ ጥሙም አለ በሽታም ረሀቡም አለ። በየመንገዱ ደግሞ ያለው ቆሻሻው። ሌላ እናቶቻችን ጠርጣሪ ናቸው ከአባቶች በላይ ብዙ ነገርን እና ኦቨር ፕሮቴክትድ የሚሆኑትም ለዛ ነው፣ ልክ ናቸው የሚለውን ነገር ተጋርተዋል። የኔም እናት እንደዛ ነበረች ብላ አንዷ አጋርታለች። እውነቷን ነው፣ በብዙ ግንኙነቶች ተጎድቻለሁ። እንደዚያም ሆን የነበረው እንዲህ እንዳትጎጅብኝ እኮ ነው ትለኛለች ከእያንዳንዱ ጉዳት በኋላ እና ነገርን በጥርጣሪ ማየት ግንኙነቶች ነው ነ ናት ምትራልሽ ፍቅር ግንኙነት ላይ በቃ ይሄ አፍላ ፍቅሩ ሲገባ ሰዎች መቼም ተው ብታያቸውም አይሰሙም። አይ በቃ እንግዲህ ራሷ በቃ እንካላለች እኮ ማስጣላት ክፉ ነው፣ እሱ ይሄ ፍቅር የሚባለው ነገር ክፉ ነው ትላለች። ካልተዋቸው እሱ ቢያስቆሙም አይተውትም፣ ምንም ቢሉ አይሰሙም ትላለች። ገና አውቀውታል ቀድመው እነሱ ምን ወዴት ሊያመራ እንደሚችል ማለት ነው። ሌላው ጊዜው ወይም ሰዓቱ ይበራል። በረረ በረረ፣ እንደው ዘንድሮማ ዘንድሮማ በረረ ለጉድ ነው ይላሉ። ከመቼው ነጋ፣ ከመቼው ክሪስማስ ደረሰ፣ ከመቼው ትምህርት ተከፈተ ይላሉ። እና ሁሌም ካፏ አይጠፋም ነበር። አንቺ ደግሞ በቃ ይሄ ሙድሽ ነው ይሄ በቃ ልማድሽ ነው እንል ነበረ። በኋላ ሳስበውና ከፍ ብላ የራሷ ልጆች ቢዝነስ ምናምን ስጀምር ግን በጣም ብዙ ጉዳይ ያላት ሴት ስለነበረች ነው። ልክ እሱን ፊል አደረግኩት። ልክ ነው ይህ ያልጨበጣ ልያዝ ያላት ቀንና ሰዓት ሆነ በሚል አጋርታለች። ሌላኛው ጸጉርሽን ቶሎ ቶሎ አታቅልሚው፣ ጸጉርሽን አትቆረጪ፣ በቃ ቀልብ አይኖርም ውበትሽ እሱ ነው የሚሉት ነገር አለ። አንቺ ደግሞ እንደው ዝም ብለሽ እንላቸዋለን አይወዱ። ከዛ በኋላ በተለይ ተፈጥሯዊ ነገርሽን እንድታጫ አይፈልጉ። በተፈጥሮ የተሰጠሽ ነገር ጸጉር መተኮስም አይወዱም። ቶሎ ቶሎ ለምትተኮሻለ ጸጉርሽ እኮ ያልቃል ይላሉ። እንደተባለው ቀለም ምናምን ይሄ አይመቻቸውም። ምንድን ነው አሁን የራስሽ ጸጉር አንሶች ነው? እግዚአብሔር እንደው ጠጋውን ሰጥቶሽ። በጣም ሜካፕ መቀባት የማይወዷቸው ነገሮች ናቸው፣ አይመቻቸውም። በቃ አሁን የተባለው በእኛ ስታይል እናረጃለን ያለችው ልጅ እኛ እንደዛ ልንሆን እንችላለን ነው እንጂ አብላጫዎቹ እናቶቻችን እንደዛ ያ የኛ ልጆች ደግሞ እኮ ምን እናቴ ሊፕስቲክሽን ተቀቢ እንጂ ስላለች ሴት ልጆች ከሆነ በተለይ ምክንያቱም ዙሪያዋንና ትውልዱን አዲሱን ነገር አይታለች። ልክ ናት። ጤናማነቱን የሚያሳጣ ነገር ስለመሆኑ ቆይቼ ነው ያወቅኩት። ያው የሕክምና ተማሪዎችም ስለሆኑ ነገሩን ከዛ ጋር አገናኝተውታል። እሱን ተናግራለች። ሌላ ሁልጊዜም እንዴት ታነበኝ እንደነበረ ይገርመኛል ብላለች ደግሞ አንዷ እኔ ራሴን ከማነባው በላይ ታነበኛለች እና አንብባ ምን እንደሆንኩ ትረዳችሁበት መንገድ ልክ ነበር። ምን እንደሆንኩ ተናድቼ እንደሆነ፣ አዝኜ እንደሆነ፣ ደስ ብሎኝ እንደሆን፣ ግራ ተጋብቼ እንደሆነ፣ ተጨ ተጨንቄ እንደሆነ አይታ ታውቃለች እና ይገርመኛል ይሄ ስሜቷ ብላለች ቀላል መልሶችን አትሰጠኝም ነበረ ይህን አስታውሳለሁ ያለችው ደግሞ ምንም ነገር ስጠይቃት ጊዜ ወስዳ አብራርታ ከጥያቄው በላይ ነገሩ ውስጤ እንዲገባ አድርጋ ታስረዳ ነበር በዚህ መልኩ ብዙ ነገር አስተምራኛለች የሚል ነው ሌላው የተመለሰው ሌላው ግን ፈጣሪ ምልክት እያሳየህ ነው ማንንም መለወጥ አትችልም አንተ። ሰዎች ላንተ ብለው አይደለም የሚለወጡት፣ ለራሳቸው ብለው ነው የሚለወጡት። አለበለዚያ ተቀብሎ ለመኖር ዝግጁ ይሁን፣ እንግዲህ ትለኛለሽ ደጋግማ እናቴ። ስለዚህ ወይ ሽሸው ወይ ተቀበለው የሚለው ሳይንስ አለ አይደለም? ዝም ብለህ አትልፋ። ግን ከዛ በፊት ምልክት አለ፣ ፈጣሪ ነው እየነገረህ ያለው። ይሄ ሰው አይሆንህም፣ ይሄ ነገር አያዋጣህም የሚለውን ነገር ትነግረኝ ነበር ብለዋል። ብላበት ጠጣበት የሚለው መርሃቸው ደግሞ ሲያማችሁ ወይም አቅም ሲያንሳችሁ፣ በእያንዳንዱ ህመም አዳዲስ ኃይል ከምንበላው አዳዲስ ምግብና መጠጥ ይገኛል የሚለውን እድሜ ለሕክምና ሳይንስ ያወቀው ለዛ ነው መብላት ማኘክ ማናመጥ ያቃታቸው ሰዎች ግሉኮስ የሚደረግላቸው የሚለው። የኔ እናት ግን ብላበት፣ አይንህን ጨፍነህ ጥርስህን ነክስህም ቢሆን ጠጣበት ትላይ ነበረ ብለዋል። አትቸኩይ የሚለው ሌላው ደግሞ እናቶች ልክ የሆኑበት ነገር ነው። ገና ማሰቢያ ብዙና የተሻለ ጊዜ አለሽ። መጀመሪያ የመጣው ሰው ያለሽ የመጨረሻው ነገር ሁሉ የሚሰጠው አይደለም። እንደዛ ካደረግሽ ምንም አንቺ ጋር የሚተርፍሽ ነገር አይኖርም። አንቺ ጋር የሚተርፍ ነገር ከሌለ ደግሞ እሱም አይቀመጥም የሚለው ምክሯል እኮ ነው። አግኝቼዋለሁ ያለች ደግሞ ሌላ ሴት አለች። ጭንቅላቴን ሲይዝ ደስ አይላትም ነበር። እኛም ሀገር አለ ይሄ ነገር። ሰዓት ገፍቼ ካልጋዬ ላይ ስቆይ ሳረፍድ ትከፋ ነበረ በጨለማ ውስጥ ሳነብ በጨለማ ውስጥ ለምንድን ነው የምታነበው? አብራ መብራቱን ትል ነበረ። ሰነፍ አካሉን፣ ስሜቱን፣ ጤናውን የማይቆጣጠር ሰው አትፈልግም ነበረ። እና ልክ ናት። እኚህ ሁሉ ነገሮች ጠንካራ ሳንሆን ስንቀር የምናደርጋቸው ነገሮች ናቸው በሚል አስቀምጠውታል። ሁለት ነገር ግን የተጋሩት ነገር ምንድ ነው? አንደኛው የተግባር ክህሎት ሰጪነታቸው እናቶች፣ ሁለተኛው በስሜት ድጋፍ ሰጪነታቸው ይለያቸዋል፣ ከየትኛውም ፍጥረት ማለት ነው። አባባይ ናቸው። አድማጭ ናቸው። ለማማጭ ናቸው። አብያቃቂ ናቸው። ዳባሽ ናቸው። በደንብ እንደውም በዚህ አንዱ ይሄ ነካኪ ናቸው። ዳባሽ ናቸው ባለው ነገር ውስጥ በህክምና ትምህርት ክህሎቷ ያጋጠማትን ነገር አንዱ አጋርታ የልጆች ፍተሻን ማድረግ ለምሳሌ፣ ሰውነትን አደጋ ደርሶበት የሆነ ስብራት አበጥ ብሏል ወይ፣ ቀልቷል ወይ፣ ሰውነቱ ላይ ለውጥ አለ ወይ የሚለውን በደንብ የምታውቀው እሷ ናት ብላ ሁለት ነገርን ትናገራለች። አንዱ ስብራት አጋጥሞ ከዚህ ቀደም እናት የሌለችበት ቤት ውስጥ ውስብስብ ችግር አጋጥሞ ያገኘችውን የህክምና ታሪክ ነው። ሁለተኛው ይሄ የባትሪ ኬሚካል አለ አደለ ልጆች ዝም ብለው አፋቸው ውስጥ ያደርጋሉ። ለምሳሌ ሪሞት ኮንትሮል የሬዲዮ ምናምን እና ውስጥ ያለው አሲድ እስከ ኤሶፋገስ ድረስ ውስብስብ ችግር ፈጥሮ ማንም ሰው ሳያውቀው አስተውላ ልዩነት እንዳለው ከአፍ ከከንፈር ጀምሮ እስከ ጉሮሮ ድረስ ምግብ መውረጃ ድረስ አጣርታ መታ ለእኛ ክሉ ሰታ ምክንያቱ የታወቀበትን ነገር አስተውላለሁ ብላ የተናገረችበት ታሪክን አስቀምጣለች። በደንብ ነው ኦብዘርቭ የሚያደርጉት እያንዳንዱ ነገር። እሺ፣ ታዛ ነው እየሰማች ያላችሁት። እንግዲህ የእናቶች ታሪክ ሊነገር ይገባል ብሏል አጋራችን ላይፍ ቦይ ሳሙና እና እየነገርንላቸው የእናቶች ቀንን በማስመልከትም ታሪካቸውን በደንብ እያጋራን የሚያስገርመንን የምናስታውሰውን ነገር ስለ እናቶቻችን ማንረሳቸውን እንደዚህ አስገራሚ የምንላቸውን ነገሮች ታሪኮቻችሁን ከእናቶቻችሁ ጋር ያሳለፋችሁትን የማትረሱትን ነገር ስለ እናቶቻችሁ ሁላችንም ማንረሳቸው ታሪኮች አሉ። ለየት ያሉ ታሪኮች አጋሩን። ታዛ ታዛ